አባ ጳውሎስ ሲመጡ ግን ስር ነቀል ለውጥ ነው ማድረግ ብለው ለእንግሊዝ ጋዜጠኛ እንደሰጡት ስር ነቀል ለውጥ አደረጉ። ሄደው ከሮማ ፓፓ ጋር ተዋሃዱ። የሮማ ቤተክርስቲያን አባል ሆኑ። አብረው ቀደሱ፣ አብረው ጸለዩ። ከዚያም ተመልሰው ስለ ዝርዝር ሃይማኖቱ የግል መጽሐፍ አወጡ። የሲኖዶሱ መሪ መንፈስ ቅዱስ የሚለውን ሽረው የሲኖዶቹ መሪ ፓትሪያርኩ ነው ብለው ወሰኑ። በ88 ዓ ም ሚያዝያ 30 ቀን ከዛሬ ጀምሮ ቤተ ክርስቲያን እስከ ዛሬ ስትሰራባቸው የነበሩት ደንቦችና ህጎች ሁሉ ተሽረዋል ብለው ሌላ ህግ ወጡ። በዚያ ምክንያትም እኔም እስከማውገዝ ግብ ደረስኩ። እሳቸውንም የሲኖዶቹ ዋና ጸሐፊም ጳጳሳትንም አለቆችንም ካህናትንም ይህ የተቀበለኝ የለም። አሁንም እንዲያውም ለካህናት ወሬ የሆናቸው እሱ በጠባዩ ከእሳቸው ጋር አልግባባ ብሎ ነው እንጂ ምንም የደረሰ ነገር የለም እያሉ ነበረ። ቀጥለው በዚህ አልተወሰኑም። በዘጠና አንድ ዓመተ ምህረት ከእሁድ በቀር ሌላ ቀን እንዳይሾም የሚያዘውን ህግ ሽረው ሰኞ አስራ ስድስት ጳጳሳትን ሾሙ። ይህን ያህል የሚሸሙበት ምክንያት የቀድሞውን ሲኖዶስ ሙሉ በሙሉ ለመሻርና እሳቸውን ለመተካት ነው። አሁንም ያሉ እነሱ ናቸው። አዎ ይህም ሆኖ የኢትዮጵያ ሕዝብ አሁንም አልተመለሰም። እግዚአብሔር በልዩ ልዩ ታምራት ገዝቷቸው ነበር፣ እሳቸው አልተመለሱም። ግን በዚያው አመት ጴጥሮስ ጳውሎስ ቤተ ክርስቲያን አስቀድሳለሁ ብለው እንደገቡ በቅዳሴ ላይ ሶስት ጊዜ ነው ያስወጣቸው ቁልቢ ላይ አህዶዊ ቅዱስ ሲወደቁ ሌላ ሰው ይጨርሰው። ደብረ ሊባኖስ ላይ ዋልድባ ላይ በብዙ ልዩ ልዩ ቦታ አሁንም ሱዳን ትምህርት ቤት መርቃለሁ ብለሽ ሲሄዱ ደብረ ማርቆስ ላይ በአውሮፕላን ተፈናክለው ተመልሰው እንዲገቡ ተደረገ። የሙሉ ህይወት ቅርታ አይላቸውም እሳቸውም አይደነግጡም። ከእሳቸዋ ወደ መደንገጥ አብረዋቸው ያሉት ጳጳስና ካህናት አሁን የዚያ ጴጥሮስ ጳውሎስ ቤተክርስቲያን የሽንት ቤት ቁልፍ ያያዝ ከየትነህ እየተባለ በራዲዮ ሲልፈፍ ነበር። ይዋል ይህን ህዝቡም ያውቃል? ምንም እግዚአብሔር መቼም መድረክ ላይ ያለው ጥር አንድ ቀን አባ ፈቃደ ሥላሴን ታቦቱ ፊት እልፍ ሌላ ህዝብ በቆመበት ገደሉ ማለት ይቅርብል ሁ ይህን የተፈጸመው መልደት ላይ ሆነን ታውቃላችሁ በዮሐንስ ቤተክርስቲያን ሆነን ታውቃላችሁ። የሁሉ ሲሆን ህዝቡ ምንም ለንታ ያለውም ምን ታየ ብለን ነው ነበር የሚል አሁን በመጨረሻ ጊዜ ያው በዚህ ሳምንት ታሳሳ ማለት ነው ሁለተኛው የኢትዮጵያ ካርዲናል ናቸው። የካቶሊክ የኢትዮጵያ የሞቱ ጡረታ ሆነው ነበረ። እሳቸው ሲሞቱ እግዚአብሔር የሁለቱንም ደባ ለኢትዮጵያ ህዝብ ገለጸ የሮምንም የአባ ጳውሎስንም የሮምንም ተሸፋፍኖ ሲያደቡ መኖር አሁን ማኮ የእኛም ሆናለች የሚያሾኩ ያንንም በድል ያጣሁትን በጦርነት ያጣሁትን በሰላም አገኘን ብላ የሮም ቤተክርስቲያን አባ ጳውሎስን ወካለች አባ ጳውሎስ ነው ከለኩ ዛሬ የካቶሊክ ባራኪ ሆኖ ተገኙ። ካቶሊክ እንኳን ራሷ ከሌላ ቦራኬ ልትቀበል ቀርጦ ቀርቶ ቅድም በጨዋታችን አንስቸው ነበረ የዓለም ቤተክርስቲያን ማህበር አልሆንም ብላ እንቢ ይቀረች ናት። እናንተ እናንተን እኔ ሰበስባችኋለሁ እንጂ እናንተ ለኔ አትሰበስቡኝ ብላ የቀረች ናት እና ዛሬ ግን አባ ጳውሎስ ተቀዳሚ ማራኪ የእነሱ ተጠሪ ግን ተከታይ ሆኖ ነው የታየው። ይህም እግዚአብሔር በውስጥ የተደበቀውን ምስል ለሕዝቡ አጉልቶ ሆነ ያሳየው የሚያስደንቅ ነገር ነው። እውነት ልብ ሊኖር ኖሩ ከአሁን በኋላ ማንንም መጠየቅ ማንችልበት ደረጃ ደርስን ነበረ። ግን አሁንም አሁንም ካህናት ጳጳሳት ሊቃውንት አሁንም ዝም እንዳልሆነ ናቸው። አሁንም ቅር አላላቸውም። አንዱም ድምፁን ያሰማ የለም። እና እግዚአብሔር ግን እስከ ድረስ ሰርቶ ይህንን ምስጢር በመግለጡ ያንድ ሰው ብቻ አለመሆኑ አሳቡ አሳው ያንድ ሰው ብቻ አለመሆኑ አቤቶ የአንድ ያንድ ሰው ብቻ አለመሆኑ እሱም ጭምር ያሰበበት መሆኑ በመግለጡ በጣም ደስ የሚያሰኝ ስራ የተሰራ ከዚህ በፊትም ነግሬያችሁ ነበር መሰለኝ። ያን ጊዜ ኦፕራሽን በነበርኩበት ጊዜ ወደ አምላክ የፊት ቀርቤ በተሰጠው ጥያቄ የግብፅና የኢትዮጵያ ሊቃነ ጳጳሳት በሙሉ አቤቱታ በማቅረብ ላይ ነበሩ። እኔ ሞቻለሁ እንግዲህ፣ በሙታና ለምና ያለሁ በማቅረብ ላይ ነበሩ። ቅዱስ ቄለስ በፊት ለፊቱ ቆሞ ድምፅ ይጠብቅ ነበረ። ያን ጊዜ ነው ካጠገቡ ነው እንዲህ እንደዚህ ያቆመኝ እኔን እና ፍረድልን፣ ሺህ ስድስት መቶ ዓመት የኖረ ውግዘት ተጥሷል፣ በስጋ በደም የተፈጸመ መሐላ ፈርሷል፣ ደምህ ተረግጦ ቤተ ክርስቲያን ተዋርዳለች፣ እና ፍረድልን ብለው አባ ጳውሎስን ሲከርሱ ንስጥሮስ በቅዱስ ቄርሎስ በስተኋላ ራቁትን ተላልፍ ስለሱ እሳቸው ግን ከንስጥሮስ ጎን በሙሉ ክብራቸው ነው የነበሩ። ቅድም እንዳነሳቸውት ከነድባብ ጥላቸው ነው እያለት የነበሩ ዛሬ የሚያጋለጣቸው በዚያው ደረጃ ነው። እና ፍርድ ቤተ ክርስቲያን ነው። እና ያለ አንተ ያየኸውን የሰማሁን ሂድ ንገር አለኝ። መጣሁ ተናገርኩ። የሰማኝ ግን አላገኘሁም። ቅድም ወንድም የጠቅቶት ነበረ። ውሻ ነባህነ ነባህነ ከመዘ ነባህነ ኮነ ጮኸን ጮኸን እንዳጮኸን ሆን አለች እንደሚባለው፣ እኔም እንደ ሰውዬን የቀረሁኝ ይህ ስምንት ዓመት ነው። ስምንት ዓመት ነው። ግን እግዚአብሔር ምስጋና ይግባው። አሁንም ሙሉ በሙሉ የሚሰማኝ አጣፋ አይደለም። የዳኑትንም ጠርቶበታል እና ያንን ግን አሁን ልክ እኔ ትዚያ ላይ እዚያ በሰማይ እንዳየሁት አርጌ ነው መቆጥሮ አሁን በህዝብ ፊት ከነ ክብራቸው ተጋልጠው መገኘታቸው ይሄ አንድ ሌላ አስደናቂ ነገር ነው እና ብዙ ብዙ ብዙ እንጠነቅቅበት የሚገባን ነገር አለ።